ልጁ ገና ታዳጊ ነው። ልጅነት ግን አላሸነፈውም። ይልቁንም ችግርና ድህነት ጠፍጥፎ ሰርቶታል። ትናንት እዚያች ተወልዶ ካደገባት ከተማ ላይ ሳለ ከመንደሩ ወጣ ብሎ በጎቹን ይጠብቅባት ከነበረች ጫካ ውስጥ ሆኖም ብዙ አልቀሷል። አላህዬ እኔንም ሰው አርገኝ ብሎም በዱአው አምላኩን ተማጽኗል። ጸሎቱ ለራሱ ብቻ እንደሚያስብ ሞኝ ሰው ያለ አልነበረም። ይልቁንም እንጀራ እየሸጡ በድህነት ያሳደጉት እናቱንም በተሻለ መንገድ ማኖርን ያለመ ምኞትም የታከለበት ነበር እንጂም። ዱዓው ሰመረ። አጋጣሚዎች ወደ ስኬት ጎዳና መሩም። እየፈተነች ያስተማረችው ህይወት ወደ ቁም ነገር ቦታ ይዛው ከች ማለት ጀመረች። ከበግረኝነት የጀመረው ህይወቱም ወደ ሚሊየነርነት ተሸጋገረም። ልጅ ቶፊቅ ወይም በሚታወቅበት ስሙ ታኩር የቲክቶኩም ታኩር የሚሊየነርነት ጉዞ በመልካም መንገድ ተጀምሮ ከሰሞኑ ደግሞ ታላቅ ሰርፕራይዝ ገጥሞታል። ለመሆኑ ሰርፕራይዙ ምን ይሆን? ወደ ስኬት ከመጣበት ምስጢር ጋር አዋህደን ይህንን ድንቅ ሰርፕራይዝ እንነግራችኋለን። ሰላም እንደምን አላችሁ? የተወደዳችሁ ጎራ ስቱዲዮ ቤተሰቦች፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮ ጠየቅን። ዛሬ የታኩርን ሰርፕራይዝ ቃኝተን ወደ እናንተ በእንዲህ ያለ መንገድ እናደርሳለን። እስከ መጨረሻው ከኛ ጋር ቆዩም። ታኩር በእውነተኛ ስሙ ቶፊቅ ይባላል። ተወልዶ ያደገው የፍቅር የደግነትና የመልካምነት መገኛ ከሆነችው የወሏ መዲና ደሴ ከተማ ነው። የልጅነት ጊዜው እጅግ አስቸጋሪና ብዙ የህይወቱ ጣውረዶች የተተበተቡበት ነበረም። ያሳደጉት እናቱ ናቸው። በድህነት ጎናቸው ደግፈው እንጀራ እየሸጡ እድሜና ጉልበታቸውን ለልጃቸው ለገሱም። በኋላ ትምህርት ቤት ገባ፣ እስከ 11ኛ ክፍል ተምሯል። ቀደም ብለን እኛም እንደጠቆምናችሁ በድህነት ውስጥ እንዳደገ የሚናገረው ታኩር ሁሌም እናቴን ከእሳት ላይ ለማውጣት እጸልይ ነበር ይላል። ያኔ ታዲያ የበግ እረኛም ነበረም። ውሎ በአብዛኛው ጫካ ውስጥ ነበር። በወቅቱ የሚውለውን አዋዋል በቲክቶክ በኩል ማጋራት ጀመረም ያኔ ታኩር ማንም አያውቀውም። የሚለቃቸው ቪዲዮዎችም ተመልካች አልነበራቸውም። አንድ ቀን ግን በሚውልበት ጫካ ተቀምጦ በአጋጣሚ ቪዲዮ እየቀረጸ እያለም ከሚያግዳቸው በጎች መካከል አንዱ በግ ተንደርድሮ መጣናም ከጀርባው ይወገዋል። ይህንንም ቪዲዮ እንደ ቀልድ ቲክቶክ ላይ ሊፖስተው ቻለም። ነገሩ አስቂኝ ስለነበርም በርካታ ሰዎች ተመለከቱት። ከዚህ በኋላ ታሪክ ተቀየረም። ቪዲዮ ቫይራል ሆነ፣ በርካታ ሰዎች ላይ ሊደርስ ቻለም። ቫይራል መሆኑንም የተረዳው ታኩርም የተለያዩ ቪዲዮዎችን መልቀቁን ቀጠለበት። ታዋቂነቱ እየጨመረ መጣ። በሰፈር በመንደሩ ከጓደኞቹ ጋር በመሆን ማህበራዊ ህይወቱን አስቂም በሆነ መንገድ በተከታታይ እየቀረጸ ማጋራቱን ተያያዘው። በዚህም ምክንያት ሰይፉ ሾው ላይ እስከ መቅረብም ደረሰም። በአሁኑ ሰዓት ከሁለት ሚሊዮን በላይ ተከታዮች አሉት። በርካታ ማስታወቂያዎችን በጥሩ ዋጋ እየሰራም ይገኛል። ጥሩ ገቢ ማግኘትም ጀምሯል። በዚህ ጊዜ ታዲያም የራሱን ህይወት ከመለወጥ አልፎም በሳት ተጠብሰው ያሳደጉት እናቱን ህይወታቸውን መቀየር ችሏል። ዩኒቨርሲቲ ወይም ኮሌጅ ከተማሩት ይልቅ ህይወት ያስተማረቻቸው ምሁሮች ናቸው። ምክንያቱም ዩኒቨርሲቲዎች አስተምረው ነው የሚፈትኑት፣ ህይወት ግን ፈትና ነው የምታስተምረህ። ስለዚህም ህይወት ያስተማረቻቸው ሰዎች የበለጠ ጠንካሮች ናቸው። ለዚህ ማሳያው ደግሞ ልጅ ታኩር በቂ ይመስለኛል። ታኩሬ ገና በለጋ እድሜው በልጅነቱ ህይወት ፈትጋ ወቅጣና በጥራም ደህና አድርጋም አስተምራዋለች። ከህይወት ብዙ የተማረ ልጅ ነው። ገና 19 ዓመቱ ነው። በዚህ እድሜው ብዙ ነገሮችንም አይቷል። ታኩር እናቱን አብዝቶ እንደሚወድም ለእሳቸውም እንደሚኖርም በተደጋጋሚ ሲያወራም እየሰማን ቆይተናል። ለእናቱ ክብር ያለው ወንድ ልጅ ደግሞ መቼም ወድቆ አያውቅም እያለ የሚነግረን ሰላዲን ከድር ነው። ታኩሬ ባለፈው የሆነ ቃለ መጠይቅ ላይ የሆነች የተናገራት ነገር ነበር። ይችላል እኔ ልጅ ሆኜ አላደኩም ትልቅ ሰው ሆኜ ነበር ያደኩት ሲለን ነበረም። ይሄ ደግሞ የሚያሳየው ገና በልጅነቱ የቤተሰብ ኃላፊነት ተሸክሞ እንዳደገ ነው። ስለዚህም ታኩሬም እዚህ ደረጃ ዝም ብሎ አልደረሰም። የእሱ ስኬት ከቤት ነው የጀመረው፣ ከወላጅናቱ ዱአ ነው ስኬቱ የጀመረው። የቤተሰብ ጸሎት ምን ያህል ፓወርፉል እንደሆነም ለማንም መናገር አይጠበቅብኝም? ስኬት ከቤት ይጀምራል። ስለዚህ ሁላችንም ከልጅ ቶፊቅ ብዙ መማር አለብን፣ እያለም ሰላዲ መልእክቱን ይቀጥላል። የኛ ትውልድ አሳሳቢ ደረጃ ላይ ነው ያለው። በልጅነት ተስፋ መቁረጥ፣ መሰልቸት፣ መበሳጨት፣ መጨቃጨቅ እነዚህ ሁሉ በዝተዋል። ሳይሰሩ ስኬት የማይሆን ነገር ነው። አላህም እንዲሰጥህ መንቀሳቀስ ግድ ይልሃል። ሊሰጥህ ቢሆን ራሱም ካንተ ሰበብ ይፈልጋልና፣ ስለዚህ ተፍ ተፍ ማለት ነው እንጂም ለኛም ልጅ ቶፊቅ ትልቅ ምሳሌያችን ነው እያለም ሐሳቡን መግለጽ ችሏል። ከድር ቶፊቄም ይገባሃል አላህ ጨምሮ ጨማምሮ ይስጥህ ያሳድግህ በርታ ወንድሜ ሲል መልክቱን ይደመድማል። ታኩር ሰሞኑን ደግሞ የራሱን ሽቶ ቤት በመክፈት ወደ ንግዱ ዓለም ለመቀላቀል ችሏል። በዚህ ጊዜ ታዲያም ልዩ ሰርፕራይዝ ሆኖለትም ተመልክተነዋል። ይህንን ሽቶ ቤት መክፈቱን አስመልክቶ ደስታውን በመግለጽ ሐሳቡን ከቪዲዮ ጋር ያሰፍረው ቴዎድሮስ ተክል አረጋይ፣ ታኩር እያደገ ነው ይበልጥ አሳድጉት አበረታቱት በማለት ባጭሩ ገልጿል። ልክ እንደ ታኩር ታሪክ ሁሉም ነገር መነሻ አለው። ታኩር ለብዙዎች ትምህርት ቤት ነው የሚል አጭር የሆነ ድንቅ መልእክቱን ያኖረው ደግሞም አራት አይን የሬዲዮ ፕሮግራም ነው። በአጭር ጊዜ ውስጥ ዝናን ካተረፉ ቲክቶከሮች መካከል ግንባር ቀደም የሆነው የደሴው ታኩር ቶፊቅ ወሎ ሰፈር ጋራድ ህንፃ ላይ ሽቶ ቤት እንደከፈተ ሰማን። በ19 ዓመት እድሜው ያገኘውን መልካም እድል አለማባከኑም እንድናሽቀበጥ አድርጎናል። ጀግና ነህ በማለት ጀማለማን ከወሎ ወልዲያ ከተማ ያደረሰን መልእክት ነው። ገንዘብ የሚገኘው በሃያ ልብ በ40 ዓመት ይባል የለ። ታኩር ሌጀንድ ገና 20 ሳይገባም በጽናት ሰርቶ ባገኘው ብር ልብ ገዝቶም በዚህ እድሜው እናቱን ለማሳረፍ በቅቷል። እንጀራ እየሸጡ ያሳደጉትን እናቱንም ከእሳት ለማውጣት የጸለየው ጸሎቱ ሰምሮለት ሽቶ ቤቱን ከፍቷል። እግዚአብሔር የሁላችንን ጸሎት ይስማን በሚል መልእክቷን ያኖረችው ደግሞ ጽዮን ታምራት ናት። ታኩር ሽቶ ቤት በቃ እንዲህ ነው በማለት በግርምት ሐሳቡን መግለጽ የጀመረው ጉርሻ ገጽ ነው። ጉርሻ እንዳለው ታኩር መጨፈርን መዝናናትን የሚሻው የልጅነት ዕድሜው ሳያታልለው እናቱን ቀና ለማድረግ ሄደበትን አስገራሚ መንገድም ያደንቅለታል። ገና ሃያ ዓመት ሳይሞላህ ተፍ ተፍ ብለህ ላንተ ብላ እንጀራ ሸጣ ላሳደገች እናትህ አለውልሽ ማለት ምንኛ መባረክ ነው ሲልም ጽሑፉ ይዳስሳል። እንዲህ አይነት ተግባር ብልሃትም ጭምር መሆኑንም ለመግለጽ ይህ ነው የአራዶች መገለጫ ሲልም ጨምሮበታል። ታኩር ሽቶ እየሄዳችሁ እየገዛችሁ አበረታቱት። ሪስፔክት፣ ክብር ይገባዋል ሲልም አቆልጳጳሶት አልገጹም። ከቱርክ መልክ ከኤርፖርት ቀጥታ ወደ ታኩር ሽቶ ቤት ምረቃ ፕሮግራም ተገኝቻለሁ። የወሎ ፈርጥ ታኩር በመሃል አዲስ አበባ ከተማ ወሎ ሰፈር ከሚገኘው ጋራድ ሕንፃ ላይ ዘመናዊ ሽቶ ቤቱን ከፍቶ ዛሬ ለወዳጅ ዘመዶቹ በምረቃ እንዲከፈት አድርጓል በማለት ካሊድ ቲዩብ ራያም ከሰሞኑ የታኩርን ሽቶ ቤት መከፈት አስመልክቶ መልእክቱን አኑሯል። እኛም ጨምሮ ጨማምሮ ይስጥህ ከዚህም በላይ ይገባሃል ገና ብዙና ያለን ብለን መብሩክ ብለነዋል በማለት መልእክቱን ይጨምራል ካሊድ። ታኩር ይህንን ሽቶ ቤት መክፈቱን አስመልክቶ እጅግ በርካታ ኢትዮጵያን የደስታ መልእክታቸውን እያሽጎደጎዱለት ይገኛሉ። እንኳን ደስ ያለህ፣ እደግ ተመንደግ፣ ከዚህም በላይ ይገባሃል፣ ከራስህ ህይወት አልፈህ ለናትህ እንድትደርስ እንለምንልሃለን፣ እንጸለያለን እያሉ ብዙ ሰዎች መልካም ምኞታቸውን እያደረሱትም ይገኛሉ። በእርግጥም ታኩር ጅማሬው መልካም ነው። ለትልቅ ቁም ነገር እንደሚደርስም ከራሱና ከቤተሰቡ ህይወት አልፎም ለሀገር የሚጠቅም ወጣት እንደሚሆንም ይጠበቃል። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦች ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። ቪዲዮቻችንን ላይክ፣ ሼር፣ ኮሜንት በማድረግ ለወዳጆቻችሁ እንድታጋሩ ሀሳብ አሴታችሁንም እንድሰጡን በአክብሮት እንጠይቃችኋለን። በጎራ ስቱዲዮ እንዲህ አሉ ወቅታዊ ማህበራዊን አዝናኝና አስተማሪ የሆኑ ታሪኮች እየተዳሰሱ በሚቀጥለው ጊዜም ወደ እናንተ እንደሚቀርቡ ለመግለጽ እንወዳለን። በሚቀጥለው ጊዜ እስክንገናኝ ቸርቆዩልን